ወደ 70 ሰሓቦች እንደሞቱ ይነገራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ከጀርባ የምትመለከቱት ይህን ቦታ ብዙዎች ነግሯችኋል ብዬ ገምታለሁ። የዚህ ታሪካዊ ቦታ ታሪክ ያልደረሳችሁ ወንድም እህቶች ዛሬ የተወሰነ ነገር ልገልጽላችሁ ፈልጋለሁ። ይህ ሩማ የሚባለው ቦታ እንግዲህ እንደምትመለከቱት በመዲና አሻግሮ የሚታይ የሆነ አንድ ጎራ ነው። አነስተኛ የሆነ ጎራ ማለት ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጦርነትን አካሂደበታል። ይህ ጥልምና ሁለተኛው ጦርነት የተካሄደበት ቦታ ሲሆን ረሱል ሰለላሁ ዐለይሂ ወሰለም እዚሽ ጎራ ላይ ተሰቅለው ጦርነትን እያካሄዱ ባሉበት ሰዓት ላይ በዛ ሰዓት ሰባዎች ረሱል ሰለላሁ ዐለይሂ ወሰለምን እንዲጠብቁ የተቀመጡ ሰሃቦች የቆሙ ሰሃቦች ነበሩ። እነዛ ሰሃቦች ታዲያ ቦታቸውን በመልቀቃቸው የተነሳ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በሰዓቱ እንዲጎዱ ተደርገዋል ማለት ነው ታዲያ ይቺ ቦታ ሩማ በመባል ትጠራለች። በመሃል ወደ አሻግሮ የሚታይ ትልቅ የሆነ ጀበል አለ። ያ ደግሞ ኡሑድ ይባላል። በኡሑድና በሩማ መካከል ላይ ነበረ ፍልሚያው የተካሄደው ማለት ነው። እዚህ ፍልሚያ እየተካሄደ ያለበት ቦታ ላይ ወደ ሰባ ሰሓባዎች እንደሞቱ ይነገራል። በመሃልም የቀብር ቦታ ይታያል። ወደዛ የሄድኩም የማሳያቸው ይሆናል። ወደኋላ የምትመለከቱት አሁን ላይ ረምይ በመባል የሚታወቅ የሆነ ጎራ ነው። በሰዓቱ ታዲያ ሰሓባዎች አሸንፈው በጣም ደስተኛ ሆኖ ባሉበት ሰዓት ላይ ያኔ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር ቢፈጠር ከዝሽ ቦታ እንዳትንቀሳቀሱ ያሏቸው ሰሓባዎች በጣም ደስተኛ በመሆናቸው የተነሳና በሰዓቱ በሰዓቱ የተገኘውን ንብረት ክፍፍል አብሮ ለመከፋፈል ሲሉ ቦታቸውን ለቀው በሄዱበት ሰዓት ላይ ካሊድ እብን ወሊድ ጎራዋ ጀርባ ሄደና በዘዴ አጠቃቸው። በሰዓቱ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምም ከሚጠቁት መካከል ሆነው ነበረ፣ በሰዓቱ ማለት ነው። እንግዲህ ሰሓባዎች ወደ ሰባ ሰሓባዎች ሙተዋል ብያችኋለሁ። እነዛ ሰሓባዎች ደግሞ የተቀበሩበትን ቦታ ላስጎብኛችሁ። ይህ በአጥር የተከለለው እንግዲህ ታላላቅ የሆኑ በሰዓቱ የተገደሉ ሰባ ሸሂዶች የሚገኙበት ቀብር ነው። ሸሂዶችን እንደምታውቁት እንግዲህ በከፈንማ አይቀበሩም፣ እንዲሁም ደግሞ አይታጠቡም። ምክንያቱም ሸሂዶች ደማቸው ራሱ እንዲመሰክር ስለሚፈለግ ማለት ነው። እና እነዚህ ሸሂዶች እዚህ ውስጥ ነው ተቀብረው የሚገኙት ማለት ነው። ታዲያ ከነዛ መካከል በጣም ታላላቅ የሆኑ ሰሃቦች እና እንዲሁም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በዝምድና የሚገናኙ የሆኑ ለምሳሌ ሐምዛ፣ እነ ሙስዓብና እነ አብዱላህ የሚገኙበት የሆነ ቀብር ነው ይህ ቀብር ማለት ነው። ወደ ጀበል ኡሁድ ላሳያችሁ። ፍልሚያው እንግዲህ የተካሄደው እዚህ ቦታ ላይ ሲሆን ቀብሩን ቅድም እንዳስመለከትኳችሁ አብዛኛውን ቦታ ይዞት ይገኛል። በአሁን ሰዓት ማለት ነው። ይህ ፊት ለፊት የምትመለከቱት ደግሞ ኡሑድ በመባል የሚጠራ የሆነ ተራራ ሲሆን በጣም ግዙፍ ነው። ግዝፈቱን ደሞ ነቢይ ሙሐመድ ስ ሰለም በተለያየ ምሳሌ ይገልጹበት ነበረ። ለምሳሌ ኡሑድን ሚያክል ወርቅ እያሉ በተለያየ ቦታ ላይ እየጠቀሱበት የምሳሌ መነሻ ይሆናል፣ ይህ ተራራ ማለት ነው። እንግዲህ ይህ ተራራ ረሱል ሰለላሁ አለይሂ ወሰለም እንዲህ በማለት ነበረ የተናገሩለት